መቶ ሚሊዮን ናሱ ህዝቡ ባኗ ችግር የለውም። ቀላሉ ነገር ከትምህርት ቤት ወይም ከቢሮ ውጭ ተወጣና ስልክህን ካሜራ ላይ ታደርግና እየቀረስ ይሄውና ትምህርት ቤቱ እያልክ ያሳይ። እኔ ደግሞ እኔ በስቴት ዲፓርትመንት ኖትራይዝድ የሆነ ፔፐርወርክ ማየት አለብኝ። ኤኒቲንግ ሾስሚ አብዛኛውን ጊዜ ውሸት ሆኖ ስላገኘት ማለት ነው። ማስታወቂያ ካሰራ ተማሪዎች መማር ስለሚፈልጉ አንድ ልጅ ነው የሰራችለት። አርባ ምንጭ ያለች ልጅ ነው የሰራችለት። ግን እኔ ከሱ በላይ ዴንጀረስ የሆነውን ነገር ያየሁት ቪዲዮም አለኝ። ኢትዮጵያ አንድ አስገባ የድሮ ተረዱ የተባሉት አምሳ ሺ ብር ምናምን የሰጣቸውን ሰዎች አስገባና አንዷ መሬት ያስፈልጋታል። የኮምቦልቻ ከተማ ምንድን ነው የሚባለው ይሄ ዋናው ከንቲባ ደውልለታለሁ ተብሎ አንድንም ደግሞ የፌዴራል ፖሊስ አባልንም አስገብቶ ሌሎቹ እንዳይና ይገብተዋል ምለ ፌዴራል ፖሊስ ከኔ ጋር ነው ኢትዮጵያ ውስጥ ያለሽ፣ አፍሽን ዝጊ ነው የሚመስለው። ሳይ ነው ይህነው ምልክቱ ማለት ነው። ግን እኔ የኮምቦልቻ ከተማ አስተዳደርን ደውዬ አለ መሬት አሰጣለሁ ለሰዎች የወላይታ ከተማ አስተዳደር ብሎ የጠራው የሲዳማ ከተማ አስተዳደርን ነው እና ደሴም ኮንቨርሴሽን ቴዲ አንተ ቤት በረከት ገበሬዋ ስታወራ ደቡብ ከሆነ ኤኒዌር ኦሮሚያም አይጋችሁ ስትለው ቪዲዮ አለኝ። እሱ ማሰማ ደስ ይለኝ። ሁለቱም ቪዲዮ ወይም በረከት ላሰማ እና በረከትም በሴም ካይንድ ኦፍ ወርድ ነው የሚጠቀሙት እና ደስታ ደሌሞ ዶክተር ደስታ ደሌሞ ይባላል። የወላይታ ከንቲባ በጣም ኢዝ አሜዚንግ። እንደዚህ ለመተባበል ዶክተር ደስታ ለንዴሞ የሚባለው የወላይታ ከንቲባ በጣም ኢዝ አሜዚንግ እና ል እንደዚሁ አሁን ጽናት ማሽን ኦልሬዲ ተገዝቶላታል። ጥቅሟን ቦታ እንዲፈልጉልሽ ነው የምናደርገው እንጂ ኦልሬዲ እነዚህ ነገሮች ስላላት ቦታ እንዲያመቻቹላት፣ ምክንያቱም እሱ ነው የምናደርገው እኮ የከንቲባውን እዚሁ ላይቭ ላይ የምንናገራለን። ደው በመልካም ልብ ወደ ኢትዮጵያ ትመጣለ ብዬ አስባለሁ። በድጋሚ አብረን የሆነ ነገር እንሰራለን ብዬ አምናለሁ ነው ደግሞ ምናምን በጣም በቅርቡ እና እና የሆነ በቃ ሰርፕራይዝ እናደርጋቸዋለን በቅርቡ የሆነ ነገር ሰርተን ማለት ነው ወገኖቻችን በጣም እኔ የሚገርምሽ ነገር ጠይቄያቸዋለሁ አሁን በቅርብ ጊዜም በደብዳቤ ጠይቄያለሁ። ማለት ስራ የምፈልገው ፕሮጀክት ባንክ ብድር ማለት በራሴ ገንዘብ መሰራ ፕሮጀክቶች እኔ ወደ ደቡብ ነው ወደ ደቡብ ውስጥ ነው። አሁን ያሉ ከንቲባዎች አሁን ያሉ አመራሮች ጥሩ ናቸው። ይሄ ኦፊስ ዝም ብለው ቁጭ ብሎ የሚኮፈሱ ምናምን አይደሉም። ወደ ማህበረሰቡ ወረድ ብሎ የማህበረሰቡን ችግር እንትናም ጎበዝ ነው። የኮምቦልቻውም በጣም ጎበዝ ሰው ነው። እንደዚህ አይነትም ቀና ነው። በጣም ብዙ ጊዜ በሆነ በሆነ አጋጣሚ ያግጠነዋል። ና ነገ እናየዋለን። እኔም አሁን ስልክ ከላከልኝ ደውዬ አወራቸዋለሁ እሳቸውን እና በቃ ስልኩ ልላከልና መልሼ እገባለሁ። እሺ ላከልች ና ደውዬ ነገ ደግሞ እኔ እደውልና ጠዋት ላይ አወራቸዋለሁ። ከዛ ደግሞ ላይፍ ላይ ደግሞ ስገባ እሳቸው እንዲያግዙሽ ና ይህንን ነገር አብሮሽ እንዲቆሙ እና አቅም እንዲሆኑሽ ጉልበት እንዲሆኑሽ ወገን እንዲሆኑሽ። ደግሞ እኔ መሬት እስካሁን አልተወሰነ ነገር በፕራይም ሚኒስተር ደረጃ በደብዳቤ ጠርቶኛል ና ብሎ በጣም ብዙ ዋጋ ከፍያለሁ። አሁንም ቢሆን አሮ ነው እኔ ብዙም እዛው ገስት ላይ ነበራ

የትም ቦታ ይሁን የትም ደቡብ ክልልም ሆነ የትም ማለት ነው። እውነት ነው። ኮንቨርሴሽናቸው ደሴም ነው። የትም ቦታ ቢሆን ትላለች በረከት መሬት እንደምታሰጥ ስንት አልሚ ባለ ሀብት እያለ ለእሷ ቅድማ እንደሚሰጣት አሁን የሚያስጠይቃት ነገር ይሄ ይመስለኛል። አሁን ያለች በሲችሽን በሴም ኮንቨርሴሽን ደግሞ ወንድማችን ፍራሆል ያ ከንቲባውን ደውላለው እንትን አጋ ደውላለው እንትን አናውቀዋለው አይጋችሁ እያለ ነው። እና ይሄ ነው አንዳንድ ጊዜ አስቸጋሪ ነው። አሁን እኔ አብዛኞቹን በስራ ምክንያት አውቃቸዋሉ። በጣም ባይገርማቸው ማለት ነው። አንዳንዶቹን አሁን እኔን እያስተዋወኳት ግን እኔ እዚህ ጋር ዝም እያንዳንድ እያደሞች አንቺው ጋር መጥተው ይሰክሱሻሉ። ይሁን እኳ ዚህም አለ እኔም እኮ አላየኝም። ሳሽቀምጥ ሰምተኛ ነው። አንዳንድ በጣም ምልሽ በቃ ዝምት ያለሽ ምንም ኦኬ የሚዲያ ነገር ምንድን ነው? ከተቃዋሚ ስልጣን ላይ ከተለያዩ ሰዎች ጋር ያስተዋወቅሻል። ያው እናንተንም ዝም ያደርጋችሁ ገንዘብ አለን እያሉ መኒዝ ፓወር የሱ እሱ ነገር ያው ባለሀብቶች ብዙ ጊዜ ስለሚከበሩ ስፔክት አድርጋችሁ ነው የሚመስለኝ። እሷን ባለሀብት ናት፣ ፍራሆልም ባለሀብት ነኝ ሙር ስለሚጫወት፣ ያው እነሱን ከምትናገሩ ዝም ብትሉ ትመርጣላችሁ። አንዳንዶቹ አትናገሪያቸው የግል ህይወቱ ምናምን ስለሆኑ ነው። ከግል ህይወቱ ጋር እኔ ያው ስናገር የራሱ ብልግና የራሱ ነው። ከግል ህይወቱ ጋር ነገሮች ማቃቸው ብናገርም ህዝብ ይታዘባል ገባል። በተረፈ ግን እኔ የሚመለከተኝ ከግል ባህሪ አልፎ ማህበረሰብ የሚያጭበረበት ደረጃ ላይ የሚደርስ ባህሪ ከሆነ በጋራ መታገድ አለብን። በተለይ እርዳታ እንዳልኳችሁ ሁሉንም አይደለም ሁሉም ጤነኞች አይደሉ ግን አንዳንድ ጊዜ ዝም ብላችሁ ቢሆንም ባይሆንም ተጠራጥሩ ተጠራጥሩ ተጠራጥሩ ከገንፎ ማይጠፋም ስንጥር ይባላል። አንድ ነገር አለቅጥ ሲጨው ለምንድነው እንደ ነው የጨው ብላችሁ ጠይቁ። ይሄ ማን ዝም ቀላል ጥያቄ ነው። ከበስተጀርባቸው ብዙ ነገር አለ። እኔ ከእርዳታው ጋር ምናምን አይደለም። እርዳታውን እንደ ሽፋን በመጠቀም ከበስተጀርባቸው ስለሚሰሩ ነገሮች ነው። ለምሳሌ እርዳታ ዋና የህዝብን ጥሞና መስለቢያ ነው። አሁን ብዙ ሰው አቅም እኚ ብዙዎቹ ማዕድን ዝርፊያ ውስጥ እንደገቡ ደግሞ ወደ ሰ ያወራሉ። ለምን ብዙ ገንዘብ ስለሆነ በእርዳታ ስለሚያገኙት ያልታወቀባቸው። ምን አድርጓቸዋል መሰለሽ? በባህላዊ መንገድ ማዕድን እያወጡ መስኪኖችን እየቀጠሩ ሀይር እያደረጉ ኮኔክሽን አላቸው፣ ኤርፖርት ጀምሮ ይሄ የመንግስት ሰዎችም ለሀገርና ለህዝብ ግድ የሚሰጣቸው ሰዎች ይሄን እንደግብአት ወስዳቸው ምርመራ ማካሄድ ነው አስፈላጊ መረጃዎች ዶክመንቶ ይሰጣቸዋል። ምርመራ አድርጓቸው፣ የሀገርና የህዝብ ንብረት እየተዘረፈ ከሆነ፣ በእርዳታ ስም እየተዘረፈ ከሆነ፣ ያሁን ደግሞ ባልተጠና ሁኔታ በባህላዊ መንገድ እንዲሁ ህገወጥ መንገድ ማዕድን እያስቆፈሩ የሰዎች የዜጎቻችን ህይወት እየጠፋ ከሆነ፣ ሁላቸው እንድትንቀሳቀሱ ይገባል ብዬ አስባለሁ። አዎ ከኔ ገና ደግሞ የምስጋና ፕሮግራምም ነበረ። ከትናንትና ወዲያ ከዚህ በፊት የረዳቸው ሰዎች አምሳ ሺ ብር እንደዚህ ብር የተረዱ ሰዎች ገብተው እንዲያመሰግኑት ተወረው ና አሁንም ደል ውሸትን ፍራጅለንት ብሄቪርን ለመደበቅ ትንሽ የለም እንደ አሳ የሆነች ትል አድርገግ አሳ ሊወርወር አሳ የምታወጣው እንደዛ ነው። እርዳታው እርዳታው ስመገንቢያ ነው። ሌላ ምንም ነገር የለውም። አሁን ከታች እንዲሁ እርዳኝ ወይ ዋይ ሲሉ እንዳረዳችሁ ይሰድቡኛል። እኔ ማረዳችሁ እነሱ ሲሰድቡኝ ዝም ብላችሁ እያያችሁ ስለሆነ ነው። እና እርዳታው ሌላ ዓሳ ለማውጣት የሚደረግ ትንሽ ጠብታ ናት፣ ወጪ ናት። ከዛም በኋላ ስም ይገነባል። የክርስት ሰማ ከሆነ ዳለቻ እንኳን እንዲህ አይልም። በቃ ትንሹ ዳለቻ እኔ ልበል ዳለቻ እንኳን ይሄልን የለውም። እና አህዮች ለሰው ለጓደኝነት ለጎረቤትነትም አይሆንም። ማን ነው አህዮች የሚለው? አህዮች የሚለው ሌላ ማህበረሰብ ነው። እና እኔ መናገር አልችልም። ግን የሰውን ልጆችን ከጋማ ከብት እኩል አድርጎ